እና ደግሞ እ ሙስታዲየ ሰላም አለይኩም ወራህመቱላሂ ወበረካቱ። በህክምና ያገኘ ሁሉ ማሻአላህ በጣም ደስ የሚል ነው ወላሂ። እና ራሴንም የሚያዞረኝ የሚጥለኝ ትቶኛል። እና ደግሞ ወደንም ያመኝ ነበር በጣም አሁን ህክምናውን ከጀመርኩ ወዲ ጀመሩ ወደን አመኛል፣ አልሐምዱሊላህ። እና ደግሞ ያልነገርኳችሁ ነገር አለ በፊት የቀረሁት ቁርአን የሐፈዝኩ ቁርአን ሁሉ እንዳለ ጠፍቶ ነበር እና አልሐምዱሊላ ያሁላ ተመልሶም አሁን ቁርአን ሒፍዝ ላይ ነኝ። ከዛ ከሒፍዝም ደግሞ አልፌ ኪታብ እየቀራሁ ነው። አልሐምዱሊላ በጣም ደስ የሚለኝ ነገር ደግሞ ከአፍያዬ ያው የጠፋብኝ ነገር ሁሉ እየተመለሰ ነው። አልሐምዱሊላ በጣም ደስ ብሎኛል። ቂርአቴን እንደ የፈለኩ እያገላበት ቁርአኔን እየቀራሁ ነው። ወላሂ ከምንም በላይ ደግሞ ቁርአኔን መቅራቴ በጣም ደስ ብሎኛል። ጀዛችሁን አላህ ይክፈለው፣ አላህ ይጠብቅል፣ ክፉ አይን ካብኝ ውድ ስታዞቼ። ያው እየመጣችሁ ታከሙ ነው የምለው፣ ይሄድ ላይ ለፋችሁ። እኛ ራሳችን እንድንሆን ያው እያመላከታችሁን ነው፣ ማንንም ሳንፈልግ ራስ በራሳችንን እንዲናጠነከር ከጨለማ ወደ ብርሃን እንድንወጣ እያደረጋችሁ ነው። አላህ የጠብቃችሁ ሐቂቃ ወላሂ ለእናንተ ትልቅ ቃላት ያጥረኛል ማለት ነው። እና አብሽሩልኝ፣ ጠንክሩ ኡስታዞች፣ አላህ የጠብቃችሁ የእኔ ውዶች።